እኔ ምን አውቃለሁ? በሩን ከፍቼ ስገባ፣ እኔ ምን አይነት ንፋስ ምን አይነት ምጣት መቷት እንደ ጣላት። ምንም የሚመታትም የሚያምታታትም ነገር የለም። ሚስቴን እኔ አውቃታለሁ። አሁን እኮ አይደለም የሚያገኘው፣ የድሮ ሚስቴ በደንብ ነው። ምንም አይነት አላውቅም እሱን እና፣ ምን ሆናት? ወደቀች። ሚስቴ ጤነኛ ናት እያልኩሽ እኮ ነው ሁሉም ነገሯ ደህና ናት። ምንም የሚጥል ነገር የለባትም። ደምግፊትም ማነስ ምንም ነገር የለባትም። ያለ ምክንያት ይጥል አለ? ውሃውን ለእሷን የመጣሽ? ኧረ ለራሴ ነው የምለው። አልነቃችም።

ከልጅ ጋር አፋታሽ አለው ብሎ ነበር የከፈተሩ። የኔ ልጅ ስትወርቅ መሬቱ ገጭቶች ነበር። የማየውን ነገር አሰብሽ፣ እሰይ ንገሩኝ። እኔ ማ ራሴን ስቼ ነበር። ምናልባት ሴጣን አሳስቶስ ገፍትሮኛል። አልከፈተርኳትም፣ አልከፈተርኩሽ። ቆይ ካልመታሻት እንዴት እራሷን ትስታለች? ታውዴ አውቋ አይደለም ታውቁት ይሆናል የከፈተሩ እራል አልመታውሽም እራል ከፈተርኩሽም ልጄን ይሳኝ እውነታቸውን ነው በእኔ ምሎ ማይዋሽ ባንቺ አይደለም በወንድዬ ነው የማልኩት ለነገሩ ለምን ይምሉብኛል? እኔ ልጆት አይደለም ይደብድቡ እንጂ እራል አልመታውሽም እናቴ ግን ብሞትለስ ደስ ይሎታል አይደል አይለኝም ምንድነው የምታወሪው እኔ በሰው ሀዘን ምደሰት ሰው አይደለሁም። ወንድዬን ካገባሁት ጊዜ ጀምሮ ለእርሶ ጥሩ ልጅ ነው ንጉሎት። እርሶ ግን መሬቱ ጭንቅላቷን በጣም መታታል መሰለኝ፣ ያልሆነችውን ነው እያወራች ያለችው ይህን የሚያቤት ደህና ነሽ? ለዚህ ንግግር ውስጥ የደመወዝ ቀን ሲደርስ እናወራለን። ሊቆርጡብኝ ነው። ብርጭቆ ሳልሰብር ሰበርሽ ተብዬ ይቆረጣል። ሳህን ሳልሰብር ሰበርሽ ተብዬ ይቆረጣል። አሁን ደግሞ ተናገርሽ ብለው ሊቆርጡብኝ ነው። አረ

የኔ ችግር ይመስላል የአንቺ ችግር ከምንምንገ ይመስላል ለምን ምን ይመስላልምንድን ነው እናት ምንም ሳትፈሪ ንገረኝ ምንም የሚፈጠር ችግር የለም ምንድን ነው ኧረ ይቅር በኋላ ደግሞ እናንትና ልጅን ያጠላች ሚስት መባል አልፈለግም። ቆይ እኔ ባልሽ አለኝ እኮ ነገር ያሳሰበሽን ነገር ነው። ምንድን ነው የተፈጠረው? እሺ ምን ማድረግ እችላለሁ? ግን ቃል ብትበልኝ ማየን እንደማትቆጣቸው ለምን እቆጣታለሁ? አሁን የምነግረው ነገር ለእኔ ያለ ፍቅር ከፍተኛ ስለሆነ ከፍቅር ተነስቶ እማየን ትቆጣቸዋለሽ። እማየ ቅድም እኔን ከፍትሮ ከመጣላቸው በፊት በስልክ ሲያወሩ ሰምቻቸው ነበር። ስለምን ጉዳይ ነበር የምታወሩት? እስከ መጨረሻው አልሰማኋቸውም፣ ግን ሲያወሩ ዶሪ ውስጥ ነው የገባው። ምን ሲሉ ሰማኋቸው መሰለኝ? በቅርቡ አስወግዳታለሁ። እኔ ባላደረገው እንኳን ብር እሰጥህና አንተ ታስወግዳታለህ ሲሉ ሰማቸው። ትደፋታለህ። አዎ። ማን ሊሆን ይችላል እማዬ ሊገሉት የሚፈልጉት? ጠራት አላቸው። እንዴት ምንድን ነው ታ አስቀማጂ የእኔ እናት ሰው ልታስገድል? እኔ ምስል ነበር ያሰብኩት። መቼም ቢሆን ሰው ያስገድሉ። የሚገርመው ነገር ስልኩን አውርቶ እንደጨረሱ እኔን ገስሩጣሉ። ምናልባት እኔን እንዴ ማስገድል የፈለጉት አንቺ ምንድነው የምታወሪው? ሲጀመር የፈለገው ብትጠላሽ አንቺን ለምንድነው ለማስገደል የምትፈልገው? ምን ስለምትጠቀም እንዳላስጨንቅ ብዬ አልነገርኩም እንጂ ከተጋባን ጀምሮ ሞራል ከብዙ ነገር ነው የሚናገሩት። እውነትሽ ወንድዬ ነው። አንተን ሳይ እኔ ዋሻዋለ። አታረቁ። እናት፣ እማዬ በፍጹም ልታረቁ አትችልም። ወንደሰን መልሼ የማገኘው ከቀማኝ ላይ መልሼ ስቀማ ነው ብለውኝ ነበር። እንደውም አማመሽ እንዴ፣ ፈርቼ ነው፣ ይሄ መቃብር ውስጥ ምገበው ይመስለኝ ነው። በፍጹም እንዴ፣ በፍጹም አንቺ አትሞጪም። ስንት መሞት የሚገባው ሰው እያለ አንቺ አትሞጪም። አይዞሽ አምናለሁ የሚያስፈሩኝን ነገሮች በሙሉ ነቅለን እንደምጥልልኝ፣ አምናለሁ። እኔም እርግጠኛ ማንም ቢሆን ማንም ቢሆን እማየም ቢሆኑ አዎ፣ እማየም እኔ የምለው ማየ ይሄ ሴጣን ከገነት ተባረራል የሚለውን የመጽሐፍ ቅዱስ ቃል ታምኚበታለሽ? አዎ። ምን ነው? ሴይጣኖቹ ከተባረሩ በኋላ የት የገቡት? ወደ ሲኦል፣ ምድር ላይ ይቀራሉ? ይሄሉ። እና ታዲያ ሲዮንስ ብቻዋን ከሁሉም ተለይታ እንዴት ምድር ላይ ልትቀር ቻለች? በይ ደግሞ እንዳሰማሽ በስማኛ ምን እንዳታመጣ አትፍራት አልፈራሽ የወዲት የኔም መቤት እርሶ መላክ ነው። እማዬ አስደነገጥሽኝ እኮ ለዚህ ልብሽ ነው ምድር ላይ ያገኘሻት እሴጥ ከእንደስ ላይ ከተጥሽም ምን ላድርግ? ከስራ ብት አባራ ሆቴል ሲኦል ከምታደርገው ባይገባትም ገነት ላስገባት እንጂ እማዬ እኔ እንደልቤት ማምያዩ አዎ፣ ለዚህ የምጠይቁትን ጥያቄ ነዚህ ምን? እሺ፣ የወዲትን ለመግደል ሞክሯል። በስመ አብ ወልድ፣ ምንድን ነው የምታወሪው? እኔ ሰው ልገድል? አይዘኑብኝ። ማየ፣ ያው የወዲት እንዴት እንደምታንገበግቡ ታውቃለው። ምናልባት ልገላገላት ብለው ወደ ዘላለም ቤቷ ሊሸኛት ታስበው ከሆነ ምንም ክፉ ብትሆን ሞታን አልፈልግም። እኔ ሁሌም የምጸልይላት ለንስሐ እድሜ እንዲሰጣት ነው። ለእሷ የንስሐ እድሜ የሚሰጥ ጌታ ያደረጋቸው ሁሉን ነገር የሚችልበት ን አቅምሽ ተውኩት። አሜን። ወይዬ ወዴ፣ አዎ። በእናትሽ እመጣለሁ ብዬ ቀረሁብሽ አይደል? አንድ ጉዳይ ገጠመችኝ እና የምተውናት ጉዳይ ተይኝ በእናትሽ። አንቺ መስከረም አበራ አትተውንም እንዴ? እንዴት እንዳስመሰልኩ ልነግርሽ አልችልም። ሁሉም ነበር ያመኑኝ። ኧረ በስማ በቃ መኝ ነው የምልሽ አንቺ ነገ ምና የምናደርገዋለን ወይ? አንቱ ነሽ እንዴ? እኔ እኮ ባሌ መስሎኝ ነፍሴ ልትወጣ ውዴ። ይደውልሻሉ፣ መልሺ። እኔ መልሽ። ማስመሰሉ እንኬት ነው የተማርሽው? ልንገርሽ፣ ሂደሽ ስማሪ አለሽ። ኧረ ምን በወጣኝ፣ ሀቀኝነት ይሻለኛል። ዘመኑ ለቀኝ አይሆንም፣ ሀቀኛ ከሆንሽ ቶሎ ትሞቻለሽ። አስመሳይ ሆኜ ከመኖር እውነተኛ ሆኜ ብሞት ይሻለኛል። እውነተኞቹ አፈር ሲበላችሁ፣ እኛ ደግሞ ምድሯ እንቆጣጠራታለን። ከምድር በኋላ ያለው ህይወትሽ አያሳስብሽም? ምናምን? ያሳስበኛል። ፈጣሪ እንደሆነ ይቅር ባይ ነው፣ ይቅር ይለኛል። ይቅር እንዲልሽ ንስሐ መግባት አለብሽ። ንስሐ ከመግባት በፊት መሰናበቻ እንዲሆነኝ አንድ ተለቅ ያለ ኃጢአት ሰራለሁ። ምን? አንቺን ከዚህ ቤት ማስወጣት። ከዚያስ ከዛ ቤቱን በእኔና በባሌ ስማርገን እንኖራለን። እናት ላይ ግፍ ሰርተሽ የምትበይው ምግብ ይጣፍጥሻል? ቀላል! ሁሌ ከእርሶ ተደብቂ የሚበለው ምግብ እንዴት እንደሚጣፍጠኝ አንድ ቀን ወደ መርዝነት መቀየሩ አይቀርም ስለምመርዝ ነው። ሰዋት ወር ውሬሽ ገፍትሬሽ ስላልሞትሽ አሁን ደግሞ ማለቴ ቀጣይ ደግሞ በመርዝ ገልሻለው እያሉኝ ነበር። ልጄ ለሷ ላበላት አይደለም። እና ውዷናት እኔ ልታበኝ ነው እኔ ልብላለኝ እሱ ልጆ ስለሆነ መረቁት ለእኔ ግን መርዝ ተመኝት። ምን አደረግኩት? ማይ ምን በደልኩት? ልጅ እንደሰማው አይደለም ጆሮ ዋሽቷል እያልሽ ነው? ይወድ የተነገረች ነገር ውሸት ነው። ምንድን ነው የምታወሪው? አሁን ስለ መርዝ ስታወር ያልነበር ስታወር ያልነበር ነበር ግን እሷን እንድትበይ አደረግሻለሁ አላልኩም። ልበነኝ እማ። ቆይ አንቺ ከመቼ ጀምሮ ነው ውሸት አለር ከመቼ? ልጄ፣ እኔ ውሸታም አይደለሁም ነሽ እንጂ፣ በጣም ውሸት አምነሽ፣ በጣም በጣም በጣም በጣም ውሸት አምነሽ፣ በጣም እናቴ ብዬ አንቺን ስጠራ እያፈርኩ በጣም አዝናለሁ። በእኔ ታፍራለህ? በጣም በጣም እናቴ ስለሆንሽ በጣም አፍሬብሻለሁ። እጅግ በጣም እናቴ ባሉንሽ ብዬ ተመኘው። አንድ ነገር ልንገርሽ። ማን ነው መጥፎ እናት ስትኖረው ደስ ወደ አለ እኮ ልጄ፣ ክፉነሽ ከምትወጪ ደጉነሽ ባትወጪ ነው ደስ የሚለኝ። ተው ልጄ አትበለኝ። እላለሁ እላለሁማ። ዛሬ ባላየሽ ደስ ይለኛል። በጣም ነው ያፈርጉብሽ። እናትነት እንዲህ ከሆነ ይቀር ይሻል ነበር። አለም አቤት፣ እስኪ ቅቤ አምጪ። ማን ሊቀባ ነው? የሚጠጣ የሚጠጣ። አንጀቴ ቅቤ ጠጣ ሲባል ሰምተሻ አታቂም። ነገሩ ባሌ ወንድያ ጠጥቶኛል፣ እሱ ይበቃኛል። ተይ በቃ። የእኔ መዋረድ ለአንቺ ደስታ ነው። አረ በፍጹም የምን ደስታ፣ እርካታ ነው እንጂ ሐሴት የእኔማ ቤት ቅቤው በደረቁ ምንልሽ? ወይስ ቀለጥላል? የምን ቅቤ አሁን ስታወር የነበረው ነዋ። ልጠጣላልሽኝም ተራቱን ነዋ። የምር ልጠጣ እኮ አይደለም፣ ነገሩን ለማካበር ነው እንጂ አለምዬ። ወይማ ዛሬ ቡና ሳንጠጣ እኮ መቼ፣ በየት በኩል እናፈላለን? ያቸው የተረገመ ሴት ልጅ ያለች በዛ ላይ ቡና አልገዛችም። ባልየው የሚሰጠውን ብሬት እንደምታደርገው ነው እንጂ ልጄማ ተበዘበዘ። እኔ እንኳን መርቄዋለሁ። ምን አይነት ምን አይነት ከይስ ሚስት እንደገጠመው አላውቅም። አሁንስ በጣም ነው የመረረኝ። የቤቱን ሁላ ስራ ሰርቼ አሁን ደግሞ ይሄን ሁላ ልብስ ጨምሪብኛለሽ። አጋሽ፣ ሰራተኛ እንድትቀጥሩልኝ እፈልጋለሁ። ብቻዬንማ አልቻልኩትም። አጋሽ አንስፈልጊ። አዎ፣ እስኪ ቁጭ ብለሽ ከምትበይ ስራ ሰርተሽ አግዣት እኔው ከአንቺ ሌላ እዚህ ጋር የተጎለተ ሰው አለ? የባልሽን እናት ልብስሽን እና ቀሚስሽን ልታሳጥቢ አትፈልጊያለሽ? ምን ቀሚስ ማጠብ ይደብርሻል? አንሶላ አለ፣ ልጅሽ ነው አቅፎኝ የተኛበት። እሱን ላምጣው። አረ ተይ ተይ ተይ፣ ልጄ ግፍሪ። ወሬውን ትተሽ ልብሱን ጠቢ ገረድ። ምን እያደረግሽ? የማይል ልብስ እያጠብኩ ለምን ለምንድን ነው ያሳጠብሻል? አሟት የለን? አሟት ለምን ታሳጥቢያታለሽ? ይኸው ለምን ዳክሱ ማውልስ ቆማ የለም። አንቺ ለምንድን ነው የማታጠብሽ? ለምንድን ነው እሷን የማታሳጥቢያት? ኧረ አላሳጠብኳትን፣ ተይኝ እናቴ። ሌላው እሸት መስማት አልተነህ ጠዋት በጆሮዬ የሰማሁትን በፍጹም ብለሽ አስካድሽ እሺ፣ ሁን ብዬ ደግሞ አሁን ባይኔ በብረቱ እያየሁት። እሷ ራሱ እኮ ሰላል ለምንድን ነው እንዲህ መጨክኝ? ባል ለምንድን ነው የምታሳጥበ? ያ ታይ ነው ማይን ምንም አትበላቸው። ለሳቸው ስል ብሞት ነው። በነገራችን ላይ አለምን ያላጠፋት ፈጣሪ እንደ አንቺ አይነት ደጋግ ሰዎች ስላሉ እንጂ ይህቺ አለም ትጠፋ ነበር። አረ እኔ ምን በወጣኝና ነው የምጠፋው? ጠላት ጥፍት ይበል። አንቺን አላልኩሽም፣ እቺ ምድር እቺ የምንኖርባት ምድር ነው ያልኩት። ስለዚህ እኮ ነው ገብተሽ ትምህርት ተማሪ የምልሽ። እህ እና እንደሱ አትልም። አስደነገጥከኝ። በእጅ ምንድን ነው ያዝከው? ምን አገባሽ? አርፈሽ ስራሽን ስሪ። ምግብ እና የሆነች ምግብ መሰለኝ። እንደ የማዬ ልብስ አላት። ማን ይመለከትሽ፣ አንቺ ቆመሽ አታፍጪ፣ እጠብ ይላት እማዬ። ውሸት ምንም ጌት ነው የምታመጣው? ኧረ እንጃ ልጄ። በኮንትሮባንድ ታምጣው ታምርተው፣ ጌት እንደምታመጣ አልገባኝም። ዝም ብላታል ነው የሚባለው። ሊያውም በዶፍ ዶፍ ጥላ በሰበሰች። አረ ምን እርሶም፣ ብቻ እኔንማ በሰበሰችኝ። የሆነ መላማ መፈለቅ አለብን። እሷን ማሸነፍ የሚችል መላ ይኖራል ብለሽ ነው? በሷ መንገድ ሄደን እናሸንፋታለን። በሷ መንገድ ከሄድን መቼም አናሸንፋትም። የጨዋታውን ሜዳ ጥንቅቅ አድርጋ ነው የምታውቀው። እንግዲያውስ ጨዋታው ወደኛ ሜዳ እናመጣዋለን።